ቢሾፍቱ ባህር ኃይል ማሰልጠኛ ማዕከል በተለያዩ ዝግጅቶች በሚከበረው መርሃ ግብር ላይ የሚገኘው ሪፖርተራችን ዳንኤል መላኩ ተጨማሪ ሊያደርሰን በቀጥታ መስመር ላይ እየጠበቀን ነው የሚገኘው። ዳንኤል እንደምናለህ? መቀጠል ትችላለህ። አመሰግናለሁ እንግዲህ 118ኛው የመከላከያ ሰራዊት ቀን በቢሾፍቱ የኢትዮጵያ ባህር ኃይል ማሰልጠኛ ማዕከል በተለያዩ ስነ ስርዓቶች ተከብሯል ማለት ነው። እንግዲህ የኢትዮጵያን ሰራዊት ክብርና ዝና ሊመጥኑ የሚችሉ ወይም ደግሞ ከዚህ በፊት ቀደም ሲል ያለፈባቸውን ታሪኮች የሚዘክሩ እውነቶችም ነበሩ በመርሃ ግብሩ ላይ እንግዲህ በዚህ መድረክ ላይ የተለያዩ ስነ ስርዓቶች ተከብረዋል። በተለይ ደግሞ የኢትዮጵያን የባህር በር ታሪካዊ ትስስር ተፈጥሯዊ ትስስር የሚያመለክቱ ዝግጅቶች ነበሩ። እነዚህም ደግሞ የኢትዮጵያን የባህር በር የተመለከቱ ዶክመንተሪዎችም ቀርበዋል ማለት ነው። እንግዲህ እንደ አጠቃላይ በዚህ መድረክ ላይ የኢፌዴሪ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም መልእክት አስተላልፈዋል። ለሰራዊቱ አጠቃላይ እንግዲህ ልማትን የተመለከተ አጠቃላይ ሰራዊቱ በኢትዮጵያ ልማት ላይ በኢትዮጵያ እያንዳንዱ እንቅስቃሴ ውስጥ ደሙን በመስጠት ነፍሱን በመስጠት ትልቅ ዋጋ በመክፈል ኢትዮጵያን እዚህ አደርሷል ኢትዮጵያ በትውልድ ቅብብሎሽ እዚህ የደረሰች አገር ናት። ይህንንም የማስቀጠል ቀጣይም የሚኖሩ ችግሮችን በመጋፈጥ በውስጥ በውጭም ያሉ ችግሮችንና ግጭቶችን በመጋፈጥ ኢትዮጵያን ወደብም እያደረገች ያለችውን የማንሰራራት ጉዞ የማሳካት ሂደት ይቀጥላል ብለዋል። እንግዲህ በዋናነት ያነሱት በተለይ የተፈጥሮ ሀብታችንን በመጠቀም ሂደት ውስጥ የውስጥና የውጭ ጠላቶች ተቀናጅተው ኢትዮጵያ የራሷን ተፈጥሮ ሀብቶች እንዳትጠቀም ከፍተኛ ጫና ሲያደርጉና ሴራዎችን የተናበበ ሴራ በመስራት ኢትዮጵያን እንዳትጠቀም ሲያደርጉ ቆይተዋል። ነገር ግን አሁን ላይ ኢትዮጵያ የማንሰራራት ምልክቶቿንና የማንሰራራት ጉዞዎቿ ማሳያ የሆኑት የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች ፕሮጀክቶችም ምንም አይነት ነገሮች ሊበግሩን እንደማይችሉ ማሳያ ናቸው ብለዋል። ከዛ ውጭ እንግዲህ ኢትዮጵያ በቀይ ባህር ላይ የሚኖራትን ታሪካዊና ተፈጥሯዊ ተጠቃሚነት ሊያረጋግጡ የሚችሉ ሰላማዊ እንቅስቃሴዎች፣ ሰላማዊ ሂደቶችን ዓለም አቀፍ ሕግና ተፈጥሯዊ ሕጎቻችንን የቃኘ ስራ ይሰራል ብለዋል። እንግዲህ በዚሁ መድረክ ላይ ሌላው እንግዲህ መልእክት ያስተላለፉት የመከላከያ ሚኒስትሩ ኢንጂነር አይሻ መሀመድ ናቸው። እሳቸውም እንግዲህ የኢትዮጵያ መከላከያ ሰራዊት የኢትዮጵያ ጠባቂና የኢትዮጵያ አንድነት ህብረት ጠባቂ ነው፣ የአንድነታችን መከታ ነው፣ እንደዚሁም ደግሞ የብሔራዊነታችን ነጸብራቅ ነው ሲሉ ገልጸዋል ማለት ነው። ይህ ብቻ አይደለም። ኢትዮጵያ በተለያዩ ጊዜያት ከውጭ ሀገራት ወይም ከውጭ ኃይሎች የገጠሟትን ወረራዎች በመመከት ድል አድርጋለች። ይህ የድልና የመስዋዕት ሰራዊት ነው ሲሉ አንስተዋል። ይህንንም የአሁኑ ትውልድ የማስቀጠል ኃላፊነት አለበት፣ እያደረገም ነው። ኢትዮጵያ ባለፉት ዘመናት አልተሸነፈችም፣ አሁንም አትሸነፍም፣ ለወደፊትም አትሸነፍም ሲሉ አንስተዋል። እንግዲህ ከዛ ውጭ የተነሳው ሀሳብ በዚሁ መድረክ ላይ ኢትዮጵያ ለ30 ዓመታት አካባቢ በኢትዮጵያ በአጠቃላይ በቀይ ባህር ዙሪያ ላይ በቀይ ባህር አካባቢ በቀጠናው ላይ ተመልካች ሆና ቆዝማ የኖረችውን የማስቀረት ስራዎች ተሰርተዋል። አሁን ላይ መልካም የሚባሉ ጅማሮች አሉ። ይሄ ትውልድ ይህንን የማስቀጠልና የኢትዮጵያን ብሔራዊ ጥቅሞች በኢትዮጵያ ብሔራዊ ጥቅሞች የማይደራደር ትውልድ ስላለን እሱን የምናሳካበት ይሆናል የሚሉ ሀሳቦች ተነስተዋል ማለት ነው። እንግዲህ እንደ አጠቃላይ የ118 መቶ ተኛው የመከላከያ ሰራዊት ቀን በተለያዩ ስነ ስርዓቶች ተከብሯል። አመሰግናለሁ። እንግዲህ ለሰጠህን ሰፋ ያለ መረጃ ከቢሾፍቱ ባልደረባችን ዳንኤል መላኩ ከልብ እና አመሰግናለን። በሰላም ዋል